እኔ የምፈልጋለሁ፣ አውራት በቃ በቃ። እስከ ዛሬ ድረስ ስወጣ ስገባ፣ አንድ ቀን እንኳን ሰላም ብለሽ ማታቀለች። ዛሬ ላይ ተነስቼ ልወጣ፣ አትወጣም፣ ነገር አለ፣ አንተንም አይገባ። ሁሌ ያንተ ያልከው ነገር ነው ትክክል። ሁሌ ያንተ አሳብ ነው ትክክል። ሁሌ ያንተ የምትፈልገው ነው ማድረግ የምችለው። እንባፌ ወደድኩ። ፍቅሬ ናት። ያው በሌላ ሰላም እንዴናችሁ? የጽጌራል ቤተሰቦች እንኳን ወደዚ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ እንግዲህ በጣም ደስ እንደሚለኝ ታውቃላችሁ። ሰሞኑ ያለውን ግርግር እንግዲህ እንደምታዩት ነው። ነገር ግን ሩታ ለአብርሽ ያላትን ፍቅር እናንተ እንድታውቁ ወይም ደግሞ በልህ ተነሳስታ አሁን የምታረጋቸው ነገሮች እንደምታደርግ ለእናንተ ለማሳወቅ እንግዲህ ቀን ከሌት እየሰራው ነው። ይመዝገብልኝ፣ ይሄ ነገር እንደ ሀሳብ እና ያው ከቱቶ ጋር ሰላም ነን። አሁን ያው እናውራለን። ታውቃላችሁ፣ ባለፈው ሜሪ ቤት ተገናኝተን ነበረ እና ከዛም በኋላም አንዳንድ ወሬዎችን እያወራ ነበረ ስለምታረጋቸው ነገሮች። ብዙ አስቴት መስጠት አልፈለግኩም፣ ግን እናወራለን ብቻ ያለው ነገር ምናምን እናወራለን፣ ታወራኛለች ምናምን፣ ግን ከዛ ውስጥ ወይም ደግሞ ከኔና ከእሷ ወሬ ውስጥ የተረዳሁት ነገር ምንድን ነው አብርሽን እንደምትወደው ተረድቻለሁ ያው እኔ ስረዳ ጎበዝ ነኝ እና ተረድቻለሁ በቃ እንደ ምን አይነት ነገር እንዳላት ለአብርሽ ምን አይነት ነገር ምን አይነት ቦታ እንዳላት ተረድቻለሁ ማለት ነው ሶ እንግዲህ ዛሬ ያለሁት ሰፈር አካባቢ ነው ያው ሩታ እኔ እንደመጣ ነግሬያታለሁ ምን ቤት ጠብቂ ብያት ነበርና ወደ ቤት ልገባ አካባቢ ነው እና ከዛ በፊት የመጣውበት ምክንያት ምንድን ነው ቪዲዮም ለመስራት የተገደድኩበት ነገር ሩታ አብርሽን ትወዳዋለች ማለት አንዳንዴ ሴት ለሴት ሆናችሁ ቁጭ ብላችሁ ስታወሩ የሆነ የምትነባበቡት ነገር አለ። እና እንዳነበብኳት ከሆነ ደግሞ እሷ እንደምትወደው ተረድቻለሁ። እና ደግሞ ከኢሳጋ የሆነችውና ለኢሳቅ ነገሮችን እንደዚህ ማለት በጣም ክሎዝ ሆና ነገሮችን የምታደርገው ምናምን አብርሽን ለማስቀናት እንደሆነ ነው የተረዳውት ማለት ነው። እሷ እንዳወራሯ ከሆነ እንደዛ እንዳልሆነ ነው የምትናገረው፣ ግን ያው ነቅ ብዬባታለሁ ማለት ተረድቻታለሁ። እና ሩታ አብርሽን ተወዷለች። ያው አብርሽ ሩታን እንደሚወዳት ያው የታወቀ ነገር ነው። ሁለቱም እንደሚወደዱ የታወቀ ነገር ነው። ግን አሁን ላይ በተፈጠረው ነገር አብርሽ መጀመሪያ ያው የነበረኝ ስሜት ተቋርጧል፣ አልቋል ምናምን ሲል ነበረ። ግን ከዛም በኋላ ተመልሶ ግን እያረጋላቸው ነገሮች በጣም አሳማኝ ናቸው ገብቷቸዋል አሳማኝ ናቸው። እሷ እንደሚወዳት ማለት ነው። ስለዚህ እሷ ደግሞ በእልህ ተነሳስታ እንጂ ሳትወዶ ቀርት አይደለም ይሄን ነገር የምታደርገው ማለት ነው። ስለዚህ አንድ ፈተና አንድ ፈተና ለምን አንፈተናትም የሚል ሀሳብ መጣልኝ። ና አልነገርኩትም፣ ለአብርሽ ቪዲዮም እንደጀመርኩኝም አልነገርኩትም። ሲመጣ ነው እንግዲህ የምነግረው፣ እና ሰፈር አካባቢ ነው የጠራሁት ማለት ነው እና ምንድን ነው መሰላችሁ በቃ ልብሴን ይዤ ምናምን ልውጣ ይበላት በቃ ልብሴን ይዤ እዚህ መሆን አልፈልግም፣ በቃ መውጣት አለብኝ ከዚህ ቤት ምናምን ነገር ይበላትና እሷ ከዛ ቤት ወጥቶ ሌላ ቤት እንዲኖር ወይም ደግሞ እሱም ሌላ ቦታ እንድትኖር አይፈልጉም፣ ሁለቱም መተጣጣት አይፈልጉም። ታውቃላችሁ እሷ ከቤት እንድታስወጣው ወይም ደግሞ ሉጣ ብሎ ሲል ምን አይነት ምን ልትል እንደምትችል እናንተ አይታችሁ ትፈርዳላችሁ ማለት ነው። ስለዚህ ሩታ ከአብርሽ ጋር ፍቅሯ አላለቀው ወይም ደግሞ ከሱ ጋር አብራ መሆን ትፈልጋለች፣ የሚል ሀሳብ ነው እኔ ጋ ያለው ማለት ነው። ሶ ማለት ጠብቂኝ ብያታለሁ ቤት አብርሽ ደግሞ ይሄንን ሀሳብ አላወቀም። ይምጣና እነግረዋለሁ ማለት ነው። እንደዚህ እንደዚህ ነው ያለው ነገር ምናምን ነገር እለውና፣ በሀሳቤ አይስማማም ብዬ አላስብም። እንደምንም ብዬ ለማሳመን እሞክራለሁ። እኔ እና አብራችሁኝ ሁኑ። ዛሬ አብርሽ ከሩታ ቤት እወጣለሁ ወይም ደግሞ ከዚህ ቤት አልኖርም ብሎ ሻንጣውን ይዞ ሲወጣ እሷ ምን ትላለች? ምን ትላለች? ምን አይነት ስሜት ነው የሚሰማት? ምንድነው የምትለው? ወይም ደግሞ የሱ መሄድ የሱ መራቅ ትፈልገዋለች ወይ ወይስ አጠገቧ ሆኖ የሚሆነውን ነገር ማየት ነው የምትፈልገው የሚለውን ነገር አብረን እናያለን። እናንተም ደግሞ የምትፈልጉትን ነገር እ ማድረግ ትችላላችሁ። እውነትም አብርሽ ከሩታ ሩታ እውነትም አብርሽን ትጠለዋለች፣ ወይም ደግሞ ሌላ ህይወት መመስረት ትፈልጋለች፣ ወይም ደግሞ ነገሮችን አስተካክለ አብረው መቀጠል ትፈልጋለች የሚለውን ነገር እናንተ እንግዲህ ቪዲዮ አይታችሁ መወሰን ትችላላችሁ። እኔ እንግዲህ ያው ብዙ ጊዜ ለፈተና ወይም ደግሞ ለአንዳንድ ነገሮች እያልኩኝ የማቀርባቸውን ሀሳብ እንደ ኔጌቲቭ እየተወሰደ ቢሆንም ያንን ነገር ማድረግ ግን አላቆምኩ። ምክንያቱም አምኝበት ስለሆነ እና ደግሞ ለማድርገው ነገርም ኃላፊነት ወስጄ ስለማደርግ ይሄ ደግሞ በእርግጠኝነት ሁለቱን የበለጠ ሊያቀራረባቸው ሊያዋድዳቸው አንዳቸው ከአንዳቸው የተለየ ስሜት ይኖራቸዋል፣ ወይስ ተመሳሳይ የሆነ ስሜት ይኖራቸዋል የሚለውን ነገር ለማየት ለእናንተም፣ ለእኔም፣ ለሁላችንም ይሆናል ብዬ ነው የማስበው እና ነገሮች እንዲሁ በቀላሉ ስንት አመት የተለፋበት ስንት አመት የተደከመበት ፍቅር እንዲህ በቀላሉ ይበተናል፣ ወይስ ምን አይነት ስሜት ይኖራቸዋል የሚለውን ነገር አብረን እናያለው ማለት ነው። እንግዲህ ጋይስ መቷል ማለት ነው። ስለዚህ ይሄ የማሳመን ብቃትን ተጠቅሜ አሳምነዋለሁ ማለት ነው። ስለዚህ እድል ይቅዳኛ ወይም ደግሞ ሌላ ነገር ሌላ መዘዝ እንዳይመጣብኝ ጋይስ፣ የኔ ፋኖች እንግዲህ አበረታቱኝ። እሺ ሌላ ነገር ውስጥ አንቺ ለማጣራት ብለሽ መጣ ስድስት ስድስት ዌልከም ሌና

እንደም እንደጠራሽም እንድትነግሪኝና ማለት ነው። ቶሎ ቤት ደስ ይለኛል መቆየት አልፈልግም። ስማኝ፣ ምን መሰለህ፣ አንድ ሀሳብ አለኝ። ከዚህ በፊት እኮ ሀሳቡን ልነግርህ እኮ ነው። ሁለት ሀሳብ ሊሆን ይችላል። ስማኝ፣ ለምን መሰለህ አሁን ለምሳሌ ባለፈው ይሳቅን እንፈት ነው ምናምን ተባብለን፣ ያው ነገሮች በእኛ በኩል ፌል እንዳላረገ ቢገባልም በሰዎች በኩል ፌል ሊያደርግ ይችላል። አላቅም፣ ግን ልክ እንደዚህ ሁሉ አንድ ፈተና ብናቀርብላት ብዬ አሰብኩኝ። ለማን? ለሩታ እንደማ እንደ ይሳቅ አይነት እንደባለፈው። ምን አይነት ነው ምን መሰለክ፣ አሁን ለምሳሌ አንተ አንተም ቤት ነው የምትኖረው እሷም ቤት፣ አንድ ቤት ውስጥ ግን የተለያየ ክፍል ውስጥ ነው የምትኖሩት። ግን ደግሞ አንተ ከዛ ቤት ስትወጣ ምንድነው ፊልም የምታረገው እሷ ለምሳሌ በቃ ሻንጤን ይዤ ልወጣ ነው ምናምን፣ እና በቃ ከዚህ በኋላ ካንቺ ጋር ያለኝ ነገር ይቋረጥ ስትል፣ ምን አይነት ምን አይነት ስሜት ነው የሚሰማት እሷ የሚለውን ነገር ምን ያህል እንደምትወድ ምን ያህል ምንድነው ያላት ፊሊንግ የሚለው ነገር ለመረዳት እንዲያመች ለማወቅ እኮ ባለፈው እኮ በቃ ተናገረች። ከፈለክ መውጣት ትችላለች። የምር ነው ከፈለክ መውጣት ትችላለች እኮ ብለሃለች። ግን የምር ነገሩ ሲደረግና ባፏ ስትለው እኮ ይለያያል። ስሜታዊ ሆና ብዙ ነገር ልትናገር ትችላለች፣ ከልባም ላይሆን ይችላል። ገባ። ስለዚህ የሆነ ነገር አሁን ስናደርግ፣ ያንን ድርጊት ስናደርግ እሷ ምንድን ነው ፊልም ታደርገው የሚለውን ነገር ባይ ደስ ይለኛል፣ እንደሐሳብ አሁን። ምን አይሄድም ምናምን የምትል መስሎሽ ነው? አይሄድ ምናምን የምትል መስሎሽ ነው ላንቺ ምን እንጃ፣ ሁለት ልብ ውስጥ ያለሁት ያው፣ ተናዳ ምናምን ከሆነ እኔ እንጃ አላውቅም። በቃ እንትን ትችላለች፣ አትም ትችላለች። ይሄ እግዚአብሔር ነው የሚያውቀው። ማን ያውቃል? አትሾይ ጽጌ የምሬ ነው ናት። ሲጀመር ላይ ያለንበት ሁኔታ ያስጠላል። ይሄንንም እንኳን እንትን ለማቅረብ አይሆንም። ምን ችግር አለው? አንተ ደግሞ ቀለል አድርገውና፣ ሄደክ ሻንጣዬን ላውጣ ነው። ከዚህ በኋላ ነው እንደዚህ አይነት ነገር ያለኝ ነገር ማቋረጥ እፈልጋለሁ። ሶ መልካም ህይወት ምናምን ነገር ብልሃት ሻንጣህን ይዘ ስትወጣ እሷ ምንድ ፊልም ታደርገው ያን ነገር ማወቅ አለብኝ። አይመስልም እኔ ላንቺ ብዬ ላድርገው፣ እንጂ እኔ ውስጤን እንትን አላምንበትም። እውነት ለምን አያሳምን? ነገሮች ሲደረግና ሲደረግ በአይነት ስታየውና ሲወራ በጣም ልዩነት አለው። ለእኔ እንደዛ ይሰማኛል። ተረዳኸኝ? አሁን ሻንጣ ይዤ ልወጣ ነው ምናምን ስራታ አይቀር ምናምን እንድትለኝ መስሎሽ ነው። ባለፈው ብዙ ነገር ስላወረን ነው ያልገባሽ ነገር አለ። እንደ ጥያቄ ነው ነው ማለት ስለዚህ ቢኖራት በጣም ነገሮችን ውስብስብ አድርገህ ከተረዳሃቸው ውስብስብ ሆነው ይቀጥላሉ ቀለል አድርገህ ደግሞ ነገሮችን ካያቸው ምንም ነገር ቀላል ይሆን አርገባ እኔ እንደዛ ነው የማምነው ስለዚህ አሁን ድርጊቱን ታደርገዋለች ወይስ በአፏ ብቻ ነው የምታደርገው ያለ ነገር ማወቅ አለብን ይሄ ነገር ይሄ ቪዲዮ ወይም ደግሞ ማይሆን ምላሽ ሰታ ከሆነ ቪዲዮውን ፖስት አላደርገው ፖስት አላደርገው አንተ ላይ ወይም እሷ ላይ የሆነ የሚፈጥረው ነገር ካለ ፖስት አላደርገው ግን ከዚህ በፊት ያወራች ነገር ስላለ እና ደግሞ የሚሰማኝ ስሜት ስላለ እሷ ካወራች ነገር አንጻር የሚሰማኝ ስሜት የሆነ የተደበቀ ሚስጥር እንዳለ ስለማጥ ነው። እናወራታልኩ ስለዚህ፣ ግዴለህም እናውራት። ከሆነ ፖስት እናረጓለን ከሆነ ፖስት አናረገው ማለት አንተ ላይ የሆነ ወይም ደግሞ እሷ የምታረጋቸው ነገሮች ፋን ላይ ወይም ደግሞ ቤተሰብ ላይ ምናምን የሚያመጡ ተጽዕኖ ካለ ፖስት አላረገውም። ይሄን እንደገባው ነው። ቤት ነገር ነው ስንገባ የሆነ አዲስ ገባ። እሱ እንደዚህ እያሰበ ነው። እና እመጣለሁ ጠብቅኝ የሚያልኩሽ ለዛ ነው አብርሽ እኮ እያለ እሱ እንደ መያዝ ታረጋለህ። ከዛ እኔ ደግሞ አብርሽ እንደዚህ አይነት ነገር እያሰበ ስለሆነ ለዛ ነው ጠብቅኝ ያልኩሽ እላታለሁ። ገብቶሀል አይደለ? እሱ እንደዛ ነው የምናደርገው። ስለዚህ ምንድን ነው የምትለው የሚለውን ነገር በቃ ፊድባክ መስማት ፊድባኩን ሆነ በጣም ነው ትችያለሽ መ እኔ ያሰማል ብዬ አላስብም። አብሻ ተስፈራረኛው በእናት ከስንት ጭቅጭቅ በኋላ ነው፣ ከራሴ ጋር ከስንት ጭቅጭቅ በኋላ ነው። አሁን ለምሳሌ እኔ ገብቼ ፊድባኳ የሚያስጠላ ቢሆን አሁን ከተሰበርኩት በላይ ልሰበር ይችላል። ስለዚህ ማንኛውም ሴት ማለት ነው ማንኛውም ሰው በአጠቃላይ እንደዚህ በእል ስትመጣበት እና በፍቅር ስትመጣበት ልዩነት አለው በጣም ማለት ነው። ስለዚህ አንተ ምን ታደርጋለህ? አንገትህን ደፍተህ ትገባለህ። በቃ እኔ በቃ ነገሮች ካልተስተካከሉ ምን ማድረግ አልችልም እያልክ ሻንጣ ውስጥ ልብስህን ትከታለህ። እሷም ደግሞ ወጣ ምናምን ልትል አትችልም። ገብቶሃል አይደለ? እሷ በተሰበረ ልብ ውስጥ ከመጣ ዝቅ ብላ ነው የምትቀበል ብዬ ነው የማስበው። ይህ ሁላችንም የሴቶች ድክመት ነው ይመስለኛል። ሰው በፍቅር ከያዘ ፍቅር ነን ማለት ወንድ ልጅ በጣም ሆቶ ሆኖ ካልመጣብን ለስለስ ብሎ ከመጣ ለስለስ ነው የምንለው። የማስበው የሚሰበር ግድ የለህም የሚሰበር የባሰ ማባባት ነው የሚመስለኝ። ለምን ን ነገር ልያረግ አሁንም ል እ ያለ አመለካከት በጣም ነው የሚወርድ እንደዛ አድርገህ አታናግራት። ሌላውን ኃላፊነት እወስዳለሁ አብርሽ እንደዛ ይሄ ሆቶ ሆነህ ምናምን አታናግራት። በቃ በጣም በቀዘቀዘ መንፈስ ውስጥ ምናምን ሆነክ ዝም በላት። አብዛኛውን ነገር የምትናገረው ዝም በላት። እኔ እነግራታለሁ በቃ እንዴ እንዲያሰበስ ስለሆነ ነው። አንቺ ምን ታያለሽ የሚለውን ነገር እኔ ቀስ እያልኩኝ አጋግለዋለሁ። በቃ እሺ በል ይከብዳል፣ ግን እሺ የምዳኔ ላንቺ ስብሽ አመሰግናለሁ። በቃ ያ እርግጠኛ እኔ ሌላ የተለየ ነገር እንደማይፈጠር ተስፋ አደርጋለሁ። ምክንያቱም እኔ ያየሁ ባት ነገር ስላለ ነው። ኤንዌይስ ወደ ቤት እንግባና አብራችሁን ግቡና የሚፈጥረውን ነገር አብረ እናያለን። መልካም ድል ይሁንልን። እንዴት ነሽ?

ምን መሰለሽ ሩታ ማለት እሱ ነገሮቹን በጣም አካበደውና፣ አንቺን ላውራሽ ብዬ እኮ ነው መጀመሪያ ነበረ፣ ግን አልቻልኩም። ቅድሚያ አንቺን ማውራት ምን መሰለሽ ከቤት ከቤት ከቤት መውጣት አለብኝ ብሎ አማከረኝና ከዛ በጣም ደነገጥኩኝና፣ አንቺን ላውራሽ ነበር መጀመሪያ፣ ቅድሚያ እሱ መጣና በቃ ቤት ገብቼ ልብሴ ምናምን አውጣት ቼሉ ወደ ቡታጅራ ሄዳለሁ እያለ ነው። እሺ፣ ለአንቺ ነግሮ ነው ይሄን ነገር የሚያደርገው? አይ፣ ያው እኔ ለእኔ መናገሩ ሳይሆን ያን ነገር ሊያረገው መሆኑን ሳቅ፣ አንቺን ላማክርሽ ነበረ። ያው እንደ ጓደኛ ነው ያወራኝ። እና ሻንጣዬን ይዤ ወጥቼ በቃ ወደ ቡታጅራ ሄዳለው። ላይፍ እዚህ አስጠልቶኛል፣ በጣም ደብሮኛል ምናምን ነገር አለ። እና ከአንቺ ጋ ያለው ነገር ያው እንደዚህ መሆኑ ይደብራል፣ ግን እሱ ደግሞ ሌላ ህይወት መጀመሩ ወይም ደግሞ ወደ ቡታጅራ መመለሱ ምናምን አይከብድም። እንግዲህ እሱ አስቦበታል አይደለ? ማለት ምን ላይ አርገ ሲጀምር እንደዛ ሆኖ የወጣው ምናምን። ይሄ ምን ሊገባኛችሁ? ተናዶ ነዋ። ምን ያናድደዋል? የተፈጠረው ነገር እያውቁሻል እንደ በጣም ተናዶ ማለት በቃ ከቤት እወጣለሁ ምናምን ነገር እያለ ነው። ምን ይሻላል? እኔ ተው ለማለት ሞከርኩኝ። አንቺ ምን ያልሽ አውራለሁ፣ ችግር የለም። እኔ አሁን ሊወጣ ነው ልብሱን ይዞ። አውሪ ውስቲ በቃ። እሱ አይ ቲንክ አንቺ ሌላ ላይፍ ምናምን እንደጀመርሽ ነው ያሰበው። ከይሳጋ መሆንሽ ምናምን የሆነ የተሰማው ስሜት አለ፣ እንደነገረኝ ከሆነ ማለት ነው እና በቃ ላይፍ መሮኛል አስጠልቶኛል፣ ወደ ቡታጅራ ልመለስ እያለ ነው። ምን ይሻላል? ይህ ነገር እንዳይሆን የሆነ ነገር አንቺ ለምን ለስለስብለሽ አታወሪውም? በዛ ላይ ደግሞ እዚህ ምን ቀረኝ ብዬ ለማን ብዬ ነው እዚህ የተቀመጥኩት ምናምን ነገር አለኝ። እና በጣም ለነገጥኩ ብታይ እንደዛ ሲለኝ በጣም ፈራው።

እኔ በጣም የደነገጥኩት ብታይ እኔን ራሱ በስተስራ ሊያወራኝ ራሱ እንትናለን። በዛ ላይ ደግሞ በሁለታችሁ ምክንያት እኔ ቁጭ ብዬ ከሱ ጋር ማውራት አልችልም። አንቺ ነሽ እሱ ላይ ስልጣን ያለሽ ገባሽ። አትሄድም እንኳን ብትዩ ይሰማሻል። የሆነ ነገር ሂድ እንኳን ብትዩ ይሰማሻል። ምናምን እና ያለውን ነገር እንትን ባትዩ ደስ ይለኛል እና ለመናገር እሺ፣ በቃ ማለት ሁሉም ነገር በቃ ተ እኔ ያስተካክሏለሁ። ማስተካከል ያለብኛል ማረግ እንዲሄድ ነው የምታስተካክሉ ወይስ እንዳይሄድ? በቃ መሆን ያለበት ይሆናል። ችግር የለው፣ አወራዋለሁ እኔ። እሺ አውሪው ማለት ደስ ይለኛል ብታወሪው። እሱ በቃ እኔ በጣም አስጨነቀኝ። እኔ እንደዛ ብሎ ስልሽ ሲያማክል የልቴን

በቃ ይሄ እልሃችሁን ተውት እና አውሩ በቃ። እኔኮ ግራ ገባኝ፣ እግዚአብሔር ምን ማውራት እንዳለብኝ እራሱ ግራ ገባኝ። እሺ ወይኔ፣ ወይኔ ጋይስ ተጋደዋል መሰለኝ። ጉዴ ፈላ። ግድመነ ታቤት እንኳን አይገባም። እየተጨቃጨቁ ነው የሚሆነው። ወይኔ ጉዴ ፈላ። ፈራሁኝ ጋይስ፣ በጣም ፈራሁኝ። ግን አያችሁ አይደለ? ተወደዋልሽ ብያችሁ የለ እንጂ የራሱ ጉዳይ እየፈለገውን ነገር ያምጣ ነበረ የምትለው ማለት ነው። ይህን ነገር ግን ያላደረገችው በቃ ተወደዋልሽ ማለት ነው። ስለዚህ በመሀላቸው እልህ ነው ያለው። ገባችሁ አይደል? እሱ የሆነ ነገር ስላደረገ እሷም ደግሞ የሆነ ነገር ስላደረገች ነው እንጂ ሁለቱም የማይወደዱ ሰዎች ሆነው አይደለም። እግዚአብሔር ቢፈቅድና ድጋሚ ተመልሰው ደስታቸውን ብናይ ደስታዬ ነውና ለመናገር ጋር አይሱነት ምን ነው ከወራሽ ነው ሚስቲ ልታናግር ሞክሪ። ይሄ ሰማይ ፈቃደኛ አደለም። አብርሽ አውራት እንጂ አብርሽ

ሌላ ስሜት ውስጥ ወይም ደግሞ ሌላ ነገር ውስጥ ከምን ገባ መጀመሪያ መጨረስ ያለብን ነገር አሁን ግን መጨረስ ያለብን ጉዳይ ስላለ አትሄድም። አብርሽ ለምን አታወራትም? ቆይ ተረጋጋ። አንተ ምን በቃ ነገር ስማት፣ በቃ ዝም በለ አንተ ምን ማውራት ነገር መጀመሪያ ስነ ስርዓት ይኑር። አንድ ቀን አውሩበትና በእንደዚህ አይነት ስሜት ላውራ ካልችልም ምን ለምንድን ነው? አሁን ቅርም እቴ ምን አለኝ መጨረስ ያለብን ነገር ለምሳሌ እስቲ በእግዚአብሔር ምን ይመስለና እንዴ የምትታየው ወይስ እናንተ የሚታይ እንደዛ ነው እንዴ? እሺ፣ ምን ላድርግልሽ? ምን አጣሽ? ምን ልርዳሽ? ምንም አታርግልኝም፣ ምንም አልፈልግም። ነገር ግን ያጨረስነው ነገር አለ። ያኔ ስንጨርስ መሄድ ትችላለህ። አሁን ግን መሄድ አትችልም። ለምን ቋንቋ ነው ማስረዳ ካይገባም ስላንተ

በቃ ብዙ ማውራ ነገር አለ። ተረጋግቶ መስማት የምችል ከሆነ ተሰማኛለሁ። አሁን ለወራ እስከ ዛሬ ድረስ ያላወራችኝ አንድ ቤት ውስጥ እየኖርን ስንት ቀን ሙሉ ሳወራት ዝም ያለችኝ፣ አሁን ለወራ እፈልጋለሁ ስትል እያየሻት ነው። አሁን ስለ አልኮል ከግዳው መሆን አለበት እንዴ? እኮ እኔ ደግሞ አሁን አንቺን በቃ ወይ በኋላ ወይ አላቀም ብቻ አውራሃለሁ። ለምን አለ? ብዙ ሰዓት ረጅም ሰዓት አለ። በጣም ብዙ ላውራህ እፈልገው ነገር አለ

ስወጣ ስገባ አንድ ቀን እንኳን ሰላም ብለሽ የማታውቂ ልጅ ዛሬ ላይ ተነስቼ ልወጣ ስል አትወጣም የምትይው ለምንድን ነው? በቃ እንዳናገር ፍቀድልኝ። ዛሬ እኮ ለምንድን ነው? ምንድን ነው የምታናግርኝ? አናግርኛ ብዙ ማራ ነገር አለ። አንተንም ደሞ አይገባ ለምንም ሰው መራረፍ ማችለው። ሁሌ አንተ ያልከው ነገር ነው ትክክል። ሁሌ አንተ ሀሳብ ነው ትክክል። ሁሌ አንተ የምትፈልገው ነው ማድረግ የምችለው ዛሬ ላይ ሁሉ ነገር ይታወቀሽ። እንዴ፣ ልታለቅሽ ባል ሆናል። አያምርብሽም፣ ዛሬ ብታለቅሽ አያምርብሽም። ባንቺ ገባሽ። እስከ ዛሬ ድረስ አጠገብሽ ነበርኩ። ልታወሪ የምትፈልጊው ነገር አለ አይደለ? እየሰማሽ የለውም ወይ? ልታወሪ የምትፈልጊው ነገር ነው ምናምን ሳይሆን በቃ የሆነ ስሜት ትጸማሻለ። እሱ አስመሰለባችሁ፣ እንደዛ አይ፣ ትወዷልሽ ይመስለኛል። ከእሱ መራቅ የምትፈልጊ አይመስለኝም። ማለት አንድ ቀን ብቻ ነው ደግሞ ያለው። ነገ ቢሄድ አስቢ፣ ምን እንደሚፈጠር አስበሽዋል? ብቻሽን ስትሆኝ ምናምን፣ የምትወጂውን ሰው ማጣት በጣም ከባድ ነገር ነው። ምንም አትበይታ፣ እንደምትወጁ ያስታውቅብሻል። ከእሱ መለየት አትፈልጊም ምናምን፣ ግን በቃ አውቀሽ ለልህ የሆነ ነገሮችን ለማድረግ እየሞከርሽ ነው። እሱም ደግሞ እል ውስጥ ነበረ። እንደምትወጁ ያስታውቅብሻል። ለማንኛውም ማውሩ ናገባይ ምልሽ ስለቀረ ደስ ብሎኛል። ስርች ደግሞ መቅረትም አለበት አይደል? ያው አንቺ ከእሱ ጋር መሆን ስለምትፈልግና ስለምትወጁ አለ መጨረሻ ለ የእኔ ቆንጆ ባይ። በቃ እባክሽ ሌድ ዛሬ ማታ በደንብ አውሩበትና ደውልልኝ። ቻው። በቃ እንዲት ና አውሩበት አውሩበትና ያለውን ነገር አላቸው አይደለ? ትወደዋለች። ተራንኮቹ እውላቹ አንዳንዴም እንደዚህ አይነት ነገሮች ማሰቤ ለጥቅም ነውና፣ ያው እንግዲህ እንደምትወደው አይታችኋል። እኛ ከዚህ ዞር በሌላቸው ያውሩ። በእርግጠኝነት ለሰርጋቸው እንገነገረን ባይ ጋይስ ወጥተው እንዳያዩ